የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ሕዝብ ተወካዮች ምክር ቤት አባላት ከተነሱላቸው ጥያቄዎች መካከል የኢትዮጵያ የባህር በር የማግኘት ዲፕሎማሲያዊ ጥረቶችን የሚመለከተው ይገኝበታል። ኢትዮጵያ የባህር በር ጥያቄን አንስታ በተጓዘችባቸው ያለፉት ጊዜያት በተከተለችው የዲፕሎማሲ አካሄድ ምን ውጤት ተገኘ የሚሉና ቀጣይ አቅጣጫዎችስ ምን ታስቧል በሚል ከምክር ቤቱ ተጠይቋል። በትብብር ላይ በተመሰረተ አገራችን የባህር በር ባለቤት የሚያደርጋትን ስምምነት ከሶማሌ ላንድ ጋር የተፈራረመችበት እንዲሁም ከሶማሌ ጋር በሰላማዊ መንገድ ምክክር የተጀመረበት ሁኔታ ተጠናክሮ ቀጥሏል። ክቡር ጠቅላይ ሚኒስትር፣ እነዚህ የዲፕሎማሲ ጥረቶች ያስገኟቸውን ውጤቶች ቢገልጹልን። በተጨማሪም የባህር በር ጥያቄያችን ሰላማዊ፣ ህጋዊና ፍትሐዊ በሆነ መንገድ ምላሽ እንዲያገኝ የተከናወኑ ስራዎችን የተገኙ ውጤቶችና የወደፊት የትኩረት አቅጣጫዎች ላይ ተጨማሪ ማብራሪያና ገለጻ ቢደረግ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ምላሽ መንግስት ኢትዮጵያ የባህር በር እንድታገኝ ያነሳው ጥያቄ አሁን ላይ በዓለም አቀፍ ደረጃ ተቀባይነት ያገኘ ጉዳይ እንዲሆን ማስቻሉን አብራርተዋል። የባህር በር ጉዳይ ዋናው ዓላማ ቀድሜ ከእናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው፣ በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ አገር ሆኖ የባህር አክሰስ የሌለው አገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል የለም። ይሄ ለኢትዮጵያ ትልቅ ድል ነው። ስለ አባይም ስለ ቀይ ባህርም መነጋገር ይቻላል፣ ስለ አባይም ስለ ቀይ ባህርም በዊን ዊን አፕሮች አብሮ መስራት ይቻላል፣ ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል የሚለው ናሬሽን፣ እሳቤ፣ ንግግር ግልጽ ሆኗል። በአንዳንድ አካላት መንግሥት የባሕር በር ጥያቄን ያነሳው አጀንዳ ለማስቀየር በማሰብ ነው በሚል የሚያነሱትን ሐሳብም በተመለከተ ጠቅላይ ሚኒስትሩ ምላሽ ሰጥተዋል። የኢትዮጵያ የወደብ የሲ አክሰስ ጥያቄ ላለፉት 10 15 ዓመታት በተለያየ ደረጃ እንደ ፖለቲካል ዲስኮርስ ስንወያይበት የቆየን ጉዳይ ቢሆንም ቢያንስ ባለፉት አምስት ስድስት ዓመታት በመንግስት ደረጃ ንግግር ከማድረጋችን በላይም የመደመር ሲሪት መጽሐፎች የመጨረሻው የመደመር ትውልድ በ2014 የወጣው የዛሬ ሶስት ዓመት ገደማ ሳያወጣ በፊት የታሽ ስራ ነው። በመጨረሻው አካባቢ 240 ገጽ ላይ መልሳችሁን እንታዩት የጂኦ የጂኦፖለቲካል እይታ ለውጥ ይላል ርእሱ። የጂኦ ፖለቲካችን እይታ መለወጥ አለበት የሚል ሳቢ ያነሳል። ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው። ሶስት አመቱ ነው። ያም መጽሐፍ ለሁሉም ሰው አድለና ለጎረቤትም ለሁሉም ሰው ያውቁታል። የመንግስት እሳቤ ሁለቱን ውሃ በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። ኢትዮጵያ በቀይ ባህር ጉዳይ ያላትን ጥያቄ ወደፊት ካመጣች ጀምሮ ጥያቄው በሰላማዊ መንገድ እንዲሁም በድርድርና ሰጥቶ በመቀበል መርህ ብቻ ምላሽ እንዲያገኝ ስትሰራ እንደነበር ያነሱት ጠቅላይ ሚኒስትሩ ወደፊትም በዚሁ መንገድ እንደምትቀጥል አረጋግጠዋል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። አምስት ሺህ ኪሎ ሜትር ሲሾራ ለእዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስም ቦታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራ ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም።